እግዚአብሔር ልጅ አሳቅፎኛል፣ በመንታ ልጅ ባርኮኛል። ይህ በእኔ አቅም የሚሆን አይደለም፣ እግዚአብሔር ስለረዳኝ፣ እግዚአብሔር ስላገዘኝ ነው። የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ የኢትዮጵያ ሕዝብ ጸሎት፣ ድዋ፣ ምርቃት ሰምቶ በልጅ ባርኮኛል። እንዲህ አይነት ደስታ፣ እንዲህ አይነት በረከት እናንተ ቤትም የግባ። እግዚአብሔር ልጅ ለምትፈልጉ ሁሉ እዚህ በመንታ ልጅ ይባረካችሁ። እግዚአብሔር ይመስገን። ማሻላህ፣ ማሻላህ፣ ማሻላህ። መብሩክ፣ መብሩክ፣ መብሩክ። እንኳን ደሳለህ እንኳን ደሳለህ፣ ላደረከውም አሚን አሚን አሚን። ልጅ ላጣ በሙሉ እንግዲህ መልካም የሆነ ለሀገር ለትውልድ በመወለዱ እጅግ ብዙ መልካም ነገሮች የሚሰራ ልጅ ለሁሉም አላህ ይስጣው ማለት ነው። እንግዲህ ማስተር አብነት የወንድና የሴት አባት ሆነዋል፣ መንታ ልጆች ሰጥቶታል። በነገራችን ላይ እሱን የማያውቀው እሱ የማይመርቀው የተባረኩ ልጆች እጅግ ያንተ አይነት ብዙ ያብዛልን ብዙ ሁን ተባዛ እማይለው የለም። እኔ ሁሌ ምለዋለሁ፣ መልካም ነገር ራሱ የሚሰሩ ለሌሎች የሚረዱ ለሌሎች የሚተርፉ ለሌሎች መልካም የሚያደርጉ ወንድም እህቶች፣ እውነቴን ነው የምላችሁ ቶሎ አግብተው ቶሎ እንዲወልዱ ምኞቴ ነው። ምክንያቱም የሚሰሩትን መልካም ስራ የሚያደርጉትን ለሰውን የሚሰሩትን ቀናነታቸው ልጆቻቸውን አይተው ቢያንስ አንዱ ልጃቸው ያ ነገር ማድረግ አይችል ሁለተኛው ወይ ሶስተኛው ያስቀጥለዋል። የአባት የእናቱ መልካም ስራ እና እና መልካም ልብ ኑሯቸው ለሚሰሩ ልጆች ሰዎች ሁሌም መልካም ትዳር እና መልካም ልጅ ይስጣቸው ለሁሉም እላለሁኝ። እንግዲህ ማስተር አብነትም መንታ ልጆችን እንግዲህ አላህ ሰጥቶታል። ሁሉም የኢትዮጵያ ሕዝብ ደግሞ አመስግነዋል ማለት ነው እና ይሄ በሁሉም በኢትዮጵያ እናቶች በሁሉም በኢትዮጵያ አባቶች ዱዓ ጸሎት ነው። እነዚህ ልጆችን ያገኘሁት ደስ ይበላችሁ፣ ደስ ብሎኛል። እና ለእናንተም ይስጣችሁ ለምትፈልጉ በሙሉ ብሎ መልካም ደስታውንም ምኞቱንም እንግዲህ ዱዓውንም አድርገዋል ማለት ነው። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዲናችሁ ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝረት ረዴታ አይለያችሁ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የምላችሁን ያይሸነኝ በጣም በጣም በጣም ደስ ይላል ማለት ነው እንግዲህ ማስተር አብነት። ሁላችሁንም አመሰግናለሁኝ ሁላችንም እንግዲህ መልካም ምን ምኞታችሁ ተመኙልኝ ብለዋል። እንግዲህ ይደጉልህ፣ ለቁም ነገር ይብቁልህ። እንደዚሁንም ደግሞ ያንተን መልካም ስራ የሚያስቀጥሉ ያደርጋቸው እላለሁኝ። በጾም አፌ ነው የምለምንህ። በዚሁንም ደግሞ እንግዲህ ልጅ ላጣ በሙሉ ደግሞ አላህ ጤነኛ የሆነ ሳሊህ የሆነ ልጅ ለሁሉም ይስጠው። ለሁሉም ልጅ ፈልጎ ላጣ በሙሉ ይስጠው። ሲሰጥም ደግሞ አላህ መልካም የሆነ የማያደክም የማያስለፋ የሆነ እጅግ ለብዙ ሰዎች መልካምን የሚያደርግ አይነት ልጅ ስጠላቸዋለሁኝ። እንግዲህ ማስተር አብነት ሁላችንም እንደምናውቀው ሰው ሰው በመሆኑ ብቻ የሚረዳ እና የሚረዳ እናቶች እጅግ በጣም እቺ ንጹህ ናት፣ እቺ ንጹህ አደለችም፣ ቆሻለች፣ አልቆሸሸችም፣ ታማለች፣ አልታመመችም አይልም። በቃ ብሔር ዘር፣ ሃይማኖት ምን ሳይል ለሁሉም መልካም ነገር የሚያደርግ ወንድማችን ነውና እንግዲህ ይሄ መልካም ስራህን ያው አላህ ይውደድልህ ነው የምለው። አላህ የወደደለት ያው አላህ ወደሚወደው ነገር ስለሚያደርግለት ማለት ነው እና ሁሌም ይሄ ዱዐይ ነው ማለት ነው እና አሁንም እንግዲህ ሁሌም ቢሆን በአንተን የደሰት አለሁኝ በምታደርጋቸው መልካም ስራዎች ብዙዎቹ ደስ ይላቸዋል። እጅግ የሆነ ሳያስቡት በተለ ሲሄድ ሰርፕራይዝ ሲያደርጋቸው ብዙዎቹ በቃ እንጃ፣ አንዳንዴ እንደው የአንዳንድ ሰዎች በጥሩ ነገር አስደንግጣቸው፣ የሆነ መልካም ነገር ስታደርጉለት አስደንግጦ የሚያደርግላቸው ዱዓ ተቀባይነት አለው እና መንታ ልጆችን እንግዲህ ሴትና ወንድ አሳቅፎታል። የሁሉም ሰው ዱዓ ነው። በጣም ብዙ ሰዎች እንግዲህ ማስተር አብነት ከተባለ ይህ እሱ ዘሩ ይባረክ እሱ የያዘውን ሁሉም ለሰው የሚሰጥ የያዘውን ሁሉንም የሚያካፍል የሆነ ነው እና እና የእሱ አይነት ያብዛልን እማይል አልነበረም። እና እንግዲህ ያው እውነትም እንዳልከውም የኢትዮጵያ እናቶች፣ የኢትዮጵያ ህዝብ ድዋ ነው እና ይሄን ያሳቀፈህ እንግዲህ በሰላም ይደጉልህ። እንኳን ደስ ያለህ፣ እንኳን ደስ ያለህ እልሃለሁ። ለባለቤትህም እንኳን ደሳላችሁ። እና በጣም ነው ደስ ያለህ። ና እውነት ደስ ይላል። መንታ ልጆች በነገራችን ላይ በዛ ላይ ደግሞ ወንድና ሴት እጅግ በጣም ደስ ይላል። እንደምታዩቸው እንግዲህ ይደጉልህ፣ ለቁም ነገር ይብቁልህ። ለያጣው ሁሉንም መላ ወፍቀው። እንግዲህ መንታ ልጆች ደግሞ ደስ ይላል። በአሁኑ ጊዜ በተለይ የመጀመሪያ ያደክሙ ይሆናል እንጂ ካደጉ በኋላ እጅግ ያጓጓሉና ለዛ እንግዲህ እንኳን እንኳን እንኳን ደስ አለህ አልፍ መብሩክ ኢላላ ረብ አልፍ መብሩክ። ሁላችሁንም ደግሞ እንኳን ደስ አለህ ብላችሁ መልካም ምኞታችሁን ግለጹለት ማለት ነው። ይሄ ምርጡ ወንድማችን እንግዲህ ደስታዬን ተካፈሉ ብለዋል። እንግዲህ ደስታ ደስታችን ነውና ወንድማችን እንኳን ማሳቀፈህ ማለት እፈልጋለሁኝ። በጣም ደስ አለኝ። እውነቴ ነው እንደዚህ መንታ ልጆች ሴትና ወንድ አግኝቻለሁኝ የኢትዮጵያ ሕዝብ ዱዓ ነው፣ ጸሎት ነው ብሎ ሲል በቃ በጣም ነው ደስ ያለኝ እላችኋለሁኝ። ሰላማችሁ ይብዛ አለኝ። ሁሌም እንደዚህ የሚያስደስት ነገር ያሰማን፣ ሀገራችንም ሰላም ያርግልን። ሰላም አለኩም ወረመቱላ በረካቱ